ና ወዲያ በለቀኩት ቪዲዮ ብዙዎቻችሁ ጥያቄ ጠይቃችሁኛል። ያንን ጥያቄ ደግሞ ዛሬ አብረን እንመልሳለን። ዓለምዬ እውነትሽ ነው ወይ የቀለድሽ ነው ወይ 120 ሺህ ብር ብቻ ነው የጨረሰብሽ ብላችሁኛል። እመልስላችኋለሁ። እስከ ፍጻሜ ድረስ አብራችሁኝ ሆናችሁ ማለት ነውእና የብዙዎቻችሁ ጥያቄ ደግሞ ዛሬ ይመልሳለሁ። በተለይ ደግሞ ወደ ሀገር ለመምጣት ይፈለጋችሁ እንዲሁም ደግሞ ሱቅ ለመክፈት አላማ ያላችሁ ቢያንስ የተወሰናችሁ እህቶቼ ኮመንት ላይ ለማንበብ ችያለሁኝ ኮመንታችሁ። አሁን እንግዲህ እናያለን፣ መልሱንም ደግሞ እስከ ፍጻሜ ድረስ አብራችሁኝ ከቆያችሁ እመልስላችኋለሁ። ይህንን ቪዲዮ ስታዩ ላይክ በማድረግ ጀምሮ ቤተሰብ ያልሆናችሁ ቤተሰብ ሆኖኝ እስከ ፍጻሜ ድረስ ከቆያችሁ ብዙ ነገር ታተርፉበታላችሁ። ጠቃሚ መረጃ ነው ለእናንተ መልቀላችሁ ማለት ነው። ጠየቁት ጥያቄዎች የተወሰነችን እንግዲህ እነዚህ ናቸው። የነዚህ መልስ ደሞ እንግዲህ አሁን እንሰጣለን። እንግዲህ ሌላ አንድ ነገር ላሳያችሁ ያው ይህንን ለእናንተ ትምህርት እንዲሆን ነው እንጂ ለእንትን አይደለም። ሌላ ደግሞ በየቀኑ በተለይ ደግሞ እኔ ጠዋት ላይ የማረገው ልንገራችሁ፣ ምናልባት ምሳሌ ከሆናችሁ ማለት ነውና፣ ጣም ጤና ይስጥልኝ። ውድ የዓለም ዘሪቲ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁልኝ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ይበልልኝ። ያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤት የአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ሁኑ ይህንን ቪዲዮ ደግሞ እስከ ፍጻሜ ድረስ ከተመለከታችሁ እንግዲህ እንደኔም ሱቅ ለከፍታችሁ ለመስራት የተለያየ ስራዎችን ለመስራት ደግሞ መጀመሪያ ምን ያስፈልጋል መሰላችሁ አካባቢው ማጥናት የስራው ደግሞ ልምድ መውሰድ ከሚሰሩት ሰዎች ጋር ደግሞ ለተወሰነ ጊዜ ጊዜያችን ማባከን ያ ምንድን ነው ከሚሰሩት ሰዎች ጋር ደግሞ አብረን ቆይተን ስናይ ደግሞ እንዴት እንደሆነ እያንዳንዱ ነገር እንማራለን ካልሆነ ደግሞ ኦንላይን ላይ ኮርስ አለ አሁን ዩቲዩብ ላይ ሱቅ ለመክፈት ምን ያስፈልጋል፣ ዝግጅቱ ምን የሚለው ነገር እያንዳንዱ ሰው ላይ የምታገኙት ነገር አለ እና ስለዚህ እንደዚህ ከፍታችሁ ብታዩ ብዙ እውቀቶችን ታገኛላችሁ። ከመክሰራችሁ በፊት ከመጀመራችሁ ከመክሰራችሁ በፊት መጀመሪያ ስለ ስራ የምትሰሩት ስራ ግዴታ ሱቅ ሳይሆን ሌላም ስራ ቢሆን ጥናት ማድረግ አለባችሁ ማለት ነው እና ስለዚህ ዛሬ እንግዲህ እኔ ይጠቀመኝን ለእናንተ ስለሚጠቅማችሁ ስለሚጠቅማችሁ እንግዲህ ዛሬ ቪዲዮውን እንሰራላችኋለሁኝ። በመጀመሪያ እንግዲህ አንድ ሶስት እህቶች ናቸው እንመለሳለን ያላችሁት ይቅርታ ስለዚህ መጀመሪያ ምንድነው ማድረግ ያለብን አካባቢውን ማጥናት ከምንም በላይ ግን የስራ ፍላጎት ይኖራችሁ ፍላጎት ከሌላችሁ መስራት አትችሉ ለተወሰነ ጊዜ ምናልባት ትሰሩ ትችላላችሁና ምናልባት በዚህ ስራ ላይ ስትገቡ የትኛውም ስራ ላይ ፍላጎት ከሌላችሁ የሆነ ነገር እንክል ሲገጥማችሁ አቋርጣችሁ ልትወጡ ትችላላችሁ ስለዚህ ለስራው ምን ያክል ጉጉት አላችሁ ምን ያክል ፍላጎት አላችሁ የሚለውን አንዱ መጀመሪያ እሱን ይወስነዋል ሁለተኛ ነገር ደግሞ ለስራው እውቀት መውሰድ አለባችሁ። ምን ምን ያስፈልጋል እንዴት ነው መስራት ያለብኝ? ሂንቱ ከሌላችሁ ወይ ደግሞ የሆነ ጭብጥ ከሌላችሁ ዝም ብላችሁ ሰው የጠይቃችሁ በሙሉ እያመጣችሁ እና ያም ለምሳሌ የማይገዛውን ያም ያም ይጠይቃችሁ ይችላል። ግን በእንደዛ ሳይሆን አሁን የሆነች የቴ 120 ሺህ ብር እውነት ይበቃል ወይ ብለሽኛል። እና አንቺ 300 ይዘሽ ገና ይበቃኛል አይበቃኝም እያልሽ ነው አሁን እንደምታዩ ይህንን ሱቅ በጣም ጠባብ ናት። ሰፊ አይደለችም። ለምን ካለኝ ነገር አንጻር ወይም ደግሞ ብሩን ከሚበቃ አንጻር ነው የተሰራው ማለት ነው። አንቺ በሰፊ ካሰብሽ በሰፊው ልሰርት ትችያለሽ። በትንሽ ነገር ሰርተሽ ጥሩ ጥቅም ጥሩ ነገር ካገኘሽበት ማስፋትም ትችያለሽ። እንዲ በአንዴ ያሹ ብር ሙሉ በሙሉ መቶ 300 ሺህ ብር በአንድ አውጥተሽ እዛ አንድ ስራ ላይ ከምታደርጊ፣ ለምሳሌ 150 ሺህ ብር አውጥተሽ 150 ሺህ ብርሽን በትንሹ። ለምሳሌ ተከራይታችሁ ሊሆን ይችላል የምሰሩት እንደዚህ። የራሳችሁ ቦታ ከሌላችሁ ተከራይታችሁ ከሆነ የ3 ወር ደሞዝ ልከፍቱ ማለት የ3 ወር የቤት ክራይ ተከፍላላችሁ። እሱ ከከፈላችሁ በኋላ እንደገና ደግሞ የቤቱን ዕቃ ታሟላላችሁ። ውም እኔም ባንዲ አይደለም የቤት ዕቃ ያሟላሁት የልደታ ቀን እንግዲህ አንድ ወር አልፎኛል። የልደታ ቀን እንደው አልሰራሁበትም። በሁለት ነው የጀመርኩት ማለት ነው፣ የባለፈው ወር አሁን ዛሬ ሶስት ነው፣ ትናንትና ነበረ አንድ ወሬ ማለት ነው። በአንድ ወሬ ውስጥ ግን ብዙ ነገሮች እያሟላ ሄድኩኝ ማለት ነው። ለምን በአንድ ሁሉም ነገር መስራት ሳይሆን የተወሰነ እየሰራችሁ እያቆማችሁ ቢሆን ጥሩ ነው። ምን ልስጥቀብ እና ምልላችሁ ፈልጌ ነው። ስለዚህ ቀስ በቀስ እያደረግኩ ነው። አሁን ለምሳሌ ብዙ የሌለኝ ነገር ነበረ። ለምን አካባቢ ምን ይፈልጋል? ሰዎች ምንድነው የሚጠይቁኝ? የተወሰነ ትንሽ እቃ አስገብቼ ከዛ ሰዎች የሚጠይቁኝ በተደጋጋሚ የምጠየቀውን ጥያቄ ወይም ደግሞ ለምሳሌው ከሰል ከሰል ከተባለ ከሰል ማስገባት አለብኝ ማለት ነው። ረታችሁኛል ብዬ አስባለሁኝ። ሳሙና ሳሙና ከተባለ እንግዲህ የሚፈልጉትን ነገር አለ ማለት የሚፈልጉት ሳሙና አለ ማለት ለምሳሌ፣ እቺን ጁስ ከተባልኩኝ ሁሌ የምጠየቅ ከሆነ ቺንጁ ግዴታ ማስገባት አለብኝ ማለት ነው። ስለዚህ የሆነ ምንድነው አካባቢው ላይ የሚጠይቀው ምንድነው አካባቢ ህብረተሰቡ ምንድነው የሚፈልገው የሚለው ነገር ሳታጠኑ የታችም ያለ የላይም ያለ እቃ አስገብታችሁ አስቀብታችሁ ደረደራችሁ እና ከዛ በቃ ቁጭ ብላችሁ መጠበቅ የለባችም። ለምሳሌ፣ ያን ያስገባችሁት እቃ አብዛኛው ደግሞ እዚህ አካባቢ የማይመጥ ነው ወይም ደግሞ የማይፈለግ እቃ ሊሆን ይችላል። ስለዚህ ሱቅ ስትሰሩ ደግሞ ቀስ እያላችሁ ቀስ እያላችሁ እኔ መጀመሪያ ራሱ የሰላሳ ሺህ ብር እቃ አላስገባው የሚገርማችሁ ማለት ትንሽ ትንሽ ነገር ነው ያስገባው ከዛ እየጠየቁኝ እየጠየቁኝ ነው እያሟላ ሄድኩት ማለት ነው። ገባችሁ አይደለ? አሁንም አሟላቸው ነገሮች አሉ። እነዚህን እየሸጥኩኝ በዛ ከስርስር ከስርስር የሚያስፈልገውን እያደረኩን ያለሁት ለምን ከዚህ በላይ ደግሞ ያው መሄድ አልችልም አቅሜም ስለማይፈቅድ ማለት ነው። ሰው ባለው ልክ ነው መሆን ያለበት። ስለዚህ ስሰሩ አንድ ይህንን ሲስተም ተጠቀሙ። ሁለተኛ ደግሞ ከስተመር በደንብ አርጋችሁ ያዙ። ለምሳሌ እናንተ ከቤት የሆነ ነገር ተበሳጭታችሁ ሊሆን ይችላል፣ ፊታችሁ ኩስትር አርጋችሁ እንግዲህ መሆን የለበትም ማለት ነው። በቃ ፈገግታ ሰጥታችሁ የሚመጣው ሰው እናንተ ብላችኋል። የእናንተ ሱቅ ብለሆን አይደል የሚመጣው በፈገግታ በስነስርዓት እንዳመጣጡ ደግሞ መመለስ አለባችሁ ማለት ነው እንጂ አሁን ወይ ቤት ከሆነ ነገር ተጣልታችሁ ወይ ከቤተሰብ ወይ ከሆነ ሰው ተጣልታችሁ ደግሞ መጥታችሁ እዚህ ጋር ቆማችሁ ያልሆነ ፊት የምታሳዩ ከሆነ ጥሩ አይደለም። ምክንያቱም ሰው እናንተን አይቶ እንተን ይላል ማለት ነው። እንዲህ ምን አይነት ሰው ናት? ምን አይነት ሰው ነው ይባላል። ገባችሁ አይደለ? ምንም አይነት ነገር ቤታችሁ ውስጣችሁ ሊፈጠር ግን በቃ ፍሪ መሆን አለባችሁ ማለት ሲጀመር የሆነ ነገር ቤታችሁ ቢፈጠርም ቤታችሁ ውስጥ ነው መቅረት ያለበት እንጂ ስራ ቦታችሁ ላይ ይዛችሁት መምጣት የለባችሁም። ቤታችሁ እዛው ቤታችሁ ውስጥ መጨረስ አለባችሁ ማለት ነው። እንላችኋለሁ አሉኝ ሁለተኛ ነገር ደግሞ ስትሰሩ በጥንቃቄ ስሩ ማለት ነው። አሁን ለምሳሌ በአንድ ላይ ወጥታችሁ ለማካበት አትስሩ። እኔ አንድ ነገር አሳያችኋለሁ። እኔ ለእናንተ ትምህርት እንዲሆናችሁ ነው የማረግላችሁ። ይሄ አሁን የህፃናቶች ማስቲካ ነው እቺ ማለት ነው የህፃናት ማስቲካ ነው። እነዚህ ፉትቦል ይባላሉና እኔ የማተርፈው ከዚህኛ ላይ ወይ 10 ብር ሊሆን ይችላል ወይ 15 ብር ሊሆን ይችላል። ከዚህ ከዚህ ባኬት ማለት ነው። ከዚህ ባኬት ግን ከዚህ ባኬት አሁን ስንት መሰላችሁ? መቶ ምናምን ለማትረፍ ተብሎ መቶ ምናምን ለማትረፍ ተብሎ እኔ አንድ አንድ ብር ነው የሚሸጠው። ሌላ ቦታ ደግሞ ሱቅ አንዱ ሁለት ብር ይሸጣል። ለምን? እኔ ከብዛት ማትረፍ ነው የምፈልገው። ሲስተሙ ከገባችሁ ደግሞ ከብዛት ብታትርፉንም ነው የሚሻለው። ይሄ ሁለት ወር ሶስት ወር ይዤው ከምቀመጥ በሳምንት ብጨርሻ ይሻለኛል። ሻለኛል አይደለ? አይሻልም። ቦታው ላይ ላይ ይዤ ስለምመጣ ማለት ነው። በሁለት ሳምንት በሁለት ወርም ላያልቅ ይችላል ማለት ነው። ስለዚህ ምን ማድረግ አለባችሁ? የሆነ በሲስተም መስራት አለባችሁ ማለት ነው። እና እንደዚህ ማድረግ አለባችሁ ላችኋለሁኝና እንደነገርኳችሁ፣ ባለፈው እዚህ ጋር ይሄውን ለምሳሌ 25 ብር ነው፣ ሌላ ቦታ እኔ የምሸጠው ሀያ ብር ነው። ከነዚህ ከአጠቃላይ ወይ 20 ብር ወይ 10 ብር ላገኝ ይችላል ከ24ው ማለት ነው። በቂ ነው። እግዚአብሔር ይመስገን። ስለዚህ ቶሎ ቶሎ ሽጬ ቶሎ ቶሎ ሳመጣ እኔ ጥቅመኛ ሊሆን ይችላለሁ ማለት ነው። ግን በቃ የሆነ እንዲ ስር ብዬ ማህበረሰቡም እየጎዳው ራሴም ሳልጠቀም ዝም ብዬ ቁጭ ከምል ቶሎ ቶሎ እየሰራው ለእነሱም የተወሰነ ነገር እየቀነስኩኝ ለኔም የሆነ ነገር እያገኘው ስስራ ከብዛት ደግሞ ተፍ ታገኛላችሁ ማለት ነውና እንደዛ ነው የምሰራው። ይህንን ሲስተም ደግሞ ተጠቀሙ። ምክንያቱም ስራ ከሰራችሁ በሲስተም ካልሆነ ከባድ ነው። ከሌጋ እንደዚህ ነው። ስለዚህ እኔም እንደዚህ ይዤ ቁጭ ልበል ይከብዳል። እኩል የምትሆኑበት መንገድ አለ። አሁን ለምሳሌ አስር ብር ካርድ አለ አሁን ካርድ ላይ እኔ ምንም ፈርቅ የለኝም ማለት ነው። እና የአስር ብር ካርድ የሚመጣው ዘጠኝ ብር ከሀምሳ ነው አንዱን ማለት ነው ሀያ ፍሬ ይመጣል። ከሀያ ፍሬ ግን አንድ ፍሬ ለእናንተ ቀሪያችሁ ነው ማለት ነው። ሀያ ፍሬ ሽጣችሁ አስር ብር ታተርፋላችሁ ማለት ነው። ያ የእናንተ ትርፍ ነው የሚሆነው እና ስለዚህ በእንደዛ መንገድ ነው መሆን ያለበት። ያን ስለሆነ ጥንቃቄ እያደረጋችሁ ስሩ። ለስራ ደግሞ እኔ ይኖራችሁ ለምሳሌ እኔ አሁን ትምህርት ቤት ሄዳለሁ። ለግሱ እዛ እዛ ይላሉኝ እና በዛ በዛ ስዘጋ ደግሞ አትዝጊ አትዝጊ፣ ገበያ ይድብሻል አትዝጊ እያሉኝ ትላልቅ አባቶች እናቶች ሳይቀር ማለት እግዚአብሔር ይመስገን። እግዚአብሔር እውነት በቃ ኔ እንጃ የሰው ፍቅር ስጣችሁ አምላከ ቅዱሳን፣ እውነት ፈጣሪ አምላክ የሰው ፍቅር ስጣችሁ በቃ ኔ እንጃ። እኔ በፍጹም አላስባቸው ሰዎች ራሱ ለኔ መጥቶ እንዲያታደርግ እንደዚህ እንደዚህ ነው ይሄ እንዲህ እንዲህ ስታደርግ እንዲህ ነገር ይሆናል። ስለዚህ እንደዚህ ቶሎ ቶሎ ደግሞ ጠዋት አንዳንዴ ይረፍድብኛል እንቅልፍ ይወስተኝና ማለት ነው እዚያም ዛም ከውከው ስላድርና ስራ ሁለት ሰዓት ልክ እዚህ አላርሙን ሲጫህ አጥፍቼው የአንድ ሰዓት ልነቃ እችላለሁኝ ማለት ነው። እና አንዳንዴ ግን ያቺ የስራ ሁለት ሰዓት መጥቼ የእዚህ በፀሎት ያድርሽ የእዚህ ውዬ እሸጥኩኝ እግዚአብሔር የተመሰገነውን ከዛ ተመልሽ የእኩኝ ቁርስ ደግሞ ያው ጾም በሆነ ሰዓት አልሰራም ጾም ባልሆነ ሰዓት እየገባሁ እሰራለሁኝ እየመጣሁ እየትኩ ማለት ነው ገባችሁ አይደለ ስለዚህ እግዚአብሔር ደግሞ ከምንም በላይ የሰው ፍቅር ይስጣችሁ ማለት ነውና፣ እኔ በእውነት እግዚአብሔር የተመሰገነ። አንዳንድ ሰዎች ስሜን ቢያጠፉ እሷ ንፉግ ናት፣ እሷ ክፉ ናት፣ የተለያየ ነገር ብባልም እግዚአብሔር ይመስገን። እግዚአብሔር እውነት እግዚአብሔር የኔ ማንነት የውስጤን ያውቃል። ሰው እናንተ አሁን እኔ የምናገረው ነው የምታውቁት። አለም የዋህ ናት፣ አለም ክፉናት የተለያየ ነገር ልትሉኝ ትችላላችሁ። ግን የልባችሁ ፈጣሪ ብቻ ነው የሚያውቅላችሁ ማለት ነው በቃ እግዚአብሔርን እኔ ዝም ብዬ አይደለም እዚህ ጋር የቆምኩት በብዙ ነገር ተገፍቼ በብዙ ነገር ማለትም ተገፍቼ እዚህ የደረስኩ ሴት ነኝ። ዝም ብሎ በአንዴ የመጣ ውጤትም አይደለም በአንዴ የመጣችም አለም አይደለችም። ፈጣሪ አምላክ ደግሞ እናንተ ትዕግስተኛ ሆናችሁ ትግስት በትግስት ስታሳልፉ ስታሳልፉ እግዚአብሔር ታሪካቸውን ይቀይራልና የሁላችንም ታሪክ እሱ አሁንም ቢሆን የቀረውን ይቀይርልን፣ የሁላችንም ማለት ነው። በብዙ ነገር ትገፋላችሁ፣ በብዙ ማለት ነው። እግዚአብሔርን ሚዲያ ላይ የማይወጡ ብዙ ነገሮች አሉ። ሚዲያ ላይ ቢወሩ የሚያስጠሉ፣ ሚዲያ ላይ ብናወራቸው በጣም አስጠያፊ የሆኑ ነገሮች ሊኖሩ ይችላሉ። ያን ስለሆነ እኔ አላወራላችሁም። እሱን ፈጣሪ እንግዲህ እሱ የፈቀደውን የወደደውን ነገር ነው የሚሆነው። እኔ ብዙዎቻችሁ ማርያም ናንቺ ጠንካራ ነሽ፣ ማርያም ናች እንደዚህ ነሽ፣ እንደዚህ ነሽ ትሉኛላችሁ። እኔ አይደለም እግዚአብሔር ሰርቶኝ ነው እዚህ ጋር ያቆመኝ። የትናንትና አለም ብትሆን አልቃሻ ናት ስደት ተቃጥላ የመጣችው አለም በጣም አልቃሻ ናት። በጣም ሆደባሻ ናት። የፈለገ ግልጽ በሆንም ግልፀኝነት ቢኖረኝም በቃ በትንሽ ነገር ይከፋኛልና፣ በትንሹ ነገር ለምን ለምን ብዬ አይደለም ከሰው ከእግዚአብሔር እንኳን ለምን እንዲያረከኝ ለምን ለምን ለምን የምልት ሰው ነኝ ግን እግዚአብሔር ሲሰራቸው ደግሞ እርግጥ አድርጎ የሆነ ሰዓት ይሰራቸዋልና፣ እኔም ሰማዕቱ ቅዱስ ጊዮርጊስ ከመጣሁ በኋላ በጣም ተሰርቻለሁ። እኔ በራሴ በህይወቴም ለውጥ የማየው ሰርቶኛል ብዬ አስባለሁኝና፣ እህት ወንድሞቼ በርቱ፣ ጠንክሩ። የሆነ ፈተና ሲደርስባችሁ ለምን ደረሰብኝ አካኪ ዘራፊ እንዳትሉ እግዚአብሔርን እግዚአብሔር። ያለ ምክንያት የሆነ ፈተና አይመጣም የሆነ ነገር አይመጣምና፣ ሰዎች በዙሪያቸው ያሉ ለእናንተ ጥሩ ይውሉ ይችላሉ፣ ክፉም ሊውሉላቸው ይችላሉ። አሁን እዛ ውስጥ አልገባም ግን በቃ እናንተ ባትሆኑ ምንም አይደለም፣ ፈጣሪ ያውቃችኋል አይደለ? የልባችሁ ማንም ባያውቀው የወለደቻችሁ እናት የእናንተ ማነት በደም ጥቅቅ አድርጋ ላታውቃችሁ ትችላለች። ለምሳሌ ማለት ነው። ግን ፈጣሪ ገና ሳንናገረው የሚሆነውን ነገር ያውቃል አይደለም? የእኛንም ልብ ምን እንዳሰብን ምን እንዳሴርን ያውቃል ፈጣሪ ማለት ነውና፣ ውስጣችሁ እያወቀ ክፉ እንዳታደርጉ ማንም ይጉዳችሁ፣ ማንንም ይውዳችሁ፣ በቆፈረው ጉድጓድ የሚገባው ራሱ ነው እንጂ እናንተን አይደለም። እሺ እና በርቱ። ጠንክሮ ለስራ ደግሞ ወኔ ኑራችሁ። ሳላስበው ወደ ሌላ ሀሳብ ውስጥ ገባሁኝ። እህቶቼ እንመጣለን ያላችሁ በሰላም እንግዲህ፣ ሌላው አንድ ነገር ላሳያችሁ። ያው ይህንን ለእናንተ ትምህርት እንዲሆን ነው እንጂ ለእንትን አይደለም። ሌላ ደግሞ በየቀኑ በተለይ ደግሞ እኔ ጠዋት ላይ እኔ የማረገው ልንገራችሁ። ምናልባት ምሳሌ ከሆናችሁ ማለት ነውና ጠዋት ላይ እኔ አምስት ብር የመቶ ብር እንትን ብርሸጥ የሆነ ዕቃ ብርሸጥ ማለት ነው። አምስት ብር አስቀምጥ ነበር ከመጀመሪያ ከሸጥኩበት ማለት ነው። አንዳንዴ የራሳና ደግሞ ማታ አምስት አምስት ብር እዚህ ውስጥ አደርጋለሁ ማለት ነውና ይሄ ምንድነው የአስራ ስራ ተባኩራት ብር ነበረ ማለት ነው። እኔ በቃ ማለት እኔ ውስጥ ያመነበትን ወይም ደግሞ አተረፍኩም አላተረፍኩም ከዚህ ነገር ይሄን ማድረግ አለብኝ ብዬ ስለማስብ ማለት ነው። ከዛ በኋላ አሁን በቅርብ ጊዜ ደግሞ እግዚአብሔር የተመሰገነ ይሆን። ስለዚህ አስር አስር ብር ማስቀመጥ ጀመርኩ ማለት ነው። ይሄ የምታዩት እንግዲህ በዚህ ውስጥ ነው የምከተው። ምናልባት ምን ለእናንተ ምሳሌ ከሆናችሁ ብዬ ነው እንጂ ያው ነይ ዓለም እንደዚህ ታረጋለች እንዲ እንዲ እንድትሉም አይደለም። ትምህርት እንዲሆናችሁ ስለፈለኩ ብቻ ነው ይሄን ማሳያችሁ ማለት ነው። እንግዲህ እስካሁን ወደ 200 ምናምን ብር አንተም ብያለው ማለት ነውና፣ ይሄንን አጠራቀሜ ቢያንስ አንድ 500 ምናምን ሲሆን ወስጄ ለቤተክርስቲያን ሰጣለሁ ማለት ነው። እናንተ ምናልባት ያን ያጠራቀማችሁበት ይህንን አስራ ተባኩላት ብር መታወጡ ከሆነ ነቢጤዎች ልታበሉበት ትችላላችሁ። ወይ ለነቢጤ የሆነ ነገር ሰርታችሁ ልትሰጡበት ትችላላችሁ። ከሰራችሁት ነገር የሆነ ነገር አንስታችሁም ማለት ነው። ያው ባንዴ ላንሳ ስትሉ ምናልባት እንትን ላይ ላችሁ ይችላል። ግን እንደዚህ አምስት አስር ስታስቀምጡ ይጠቅማል። እና ውድ ቤተሰቦቼ ስለዚህ በእንደዚህ ሁኔታ ነው ያለሁትና በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። ሌላ ሀሳብ፣ ጥያቄ ካላችሁ ደግሞ ጠይቁኝ መልስላችኋለሁ ማለት ነው ወይ ልብስ ማሳዣ ነው ይሄ ፀጉር ማሳዣ ነው ቢሆን፣ ግልጽ ማደርግላችሁ ነገር ካለ ወይም ደግሞ ይሄን ነገር አብራዲልን ይሄን ነገር እንደምትሉት ነገር ካለ ጠይቁኝ ማለት ነው። ግን ዛሬ እንደው ፕሮግራሜ የዚህ አልነበረን። ግን የአብዛኞቻችሁ ጥያቄም እውነት ነው ወይ አይደለም ወይ፣ ብዙ የሆነ አንዳንድ ሰው ተስፋ ያስቆርጠናል ምናምን የሚል ነገር ስላየው ለእናንተ ቪዲዮ ልስራላችሁ ብዬ ነው እንጂ ዛሬ። አንዲት እህቴ ባለፈ ጊዜ ያለሁት ዱባይ ነው መሰለኝ ያለችው ሁለት ወር ሆኖኛል እና ወደ ሀገሬ ልመለስ እያልኩ ነው ምን ትመክርኛለሽ የሚል ምክር እንትን ብላኝ ነበረ። ለእሷ ነበረ ቪዲዮ ልስራ የፈለግኩት። የእሷ ደግሞ እንግዲህ ወደ ሀሙስ አዘዋውር ያለውኝ፣ ሀሙስ ቀን እንግዲህ እሷ ምን ማድረግ አለባት የሚለው እናንተ ማሰባችሁበት እኔም ደግሞ ራሴ እሷ ቦታ ላይ ቢሆን የሚለውን ምክር ሰጣት አለው ማለት ነው። እና ጨንቆኛል መልሽልኝ ወይም ደግሞ ምክርኝ ብላኛለች እና ዩቲቤ ላይ ባለፈ ጊዜ በለቀቁት ቪዲዮ ከዚኛው በፊት ባለው በሱ በፊት ባለው ቪዲዮ ላይ ምክር ፈልግ ያለው ከአንቺ ብላኛለችና እስኪ እሷንም አንድ ሁለት ነገር እንላታለን። ሌላ ግን እናንተ ያልገባችሁ ያልተረዳችሁ ወይም ደግሞ ሳውራው ግልጽ ያልሆነላችሁ ጥያቄ ካለ ቤቴ ክፍት ነው ለእናንተ እኔ ክፍት ነኝ ማለት ነውና እመልስላችኋለሁ ማለት ነውና፣ ስለምታበረታቱኝ ደግሞ በጣም ከልብ አመሰግናችኋለሁ። እግዚአብሔር አክብድልኝ። አስር ሺህ ምናምን ገብቻለሁ፣ አስር ሺህ አራት መቶ ነው ሶስት መቶ ገብቻለሁኝ። አመሰግናለሁኝ። እንግዲህ አሁን አስራ አንድ ሺህ ለመግባት እንግዲህ ጉዞ እየሄድን ነው። እናንተም ደግሞ አበረታቱኝ፣ በጣም ነው የማመሰግናችሁ። አዳዲስ ስራዎችን ደግሞ ይዤላችሁ እንደዚህ እመጣለሁ። የምጠይቁኝ ጥያቄ የትኛው አይነት ጥያቄ ያኔ የምችለው ከሆነ በምችለው እማልችለው ሲለው ከሆነ ጠይቄም ቢሆን አስረዳችኋለሁ ማለት ነውና ነግራችኋለሁኝ። በእርግጥ ከእኔ የተሻለ ብዙ እውቀት ያላችሁ ተዎች ያላችሁ ኮመንት ላይ ስለማያችሁ ማለት ነውና አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላሙንልኝ፣ አመሰግናለሁ። ሰላም ሰንብቱልኝ፣ በእያላችሁበት ደህና ሁኑልኝ።